እንዴት ናችሁ? ፋሲካ ነኝ። ዛሬ የምንገኘው በአዲስ ከተማ ክፍለ ከተማ ወረዳ 13 ልዩ ቦታው ኒኮላ ሜዳ ውስጥ ነው። እስቲ ትንሽ ስለ ኒኮላ ልበላችሁ። ኒኮላ ሜዳ በፊት ላይ እንደምናውቀው፣ አዋራ፣ ጭቃ ለተጫዋቾች ምቹ ያልሆነ ቦታ ነበረ። አሁን ላይ ደግሞ በብልጽግና ሀሳቤ እንደዚህ ማራኪና ውብ ሆኖ ተጫዋቾች ከተለያዩ ቦታዎች መጥተው ለመጫወት በክተዋል። ለዚህም ደግሞ እኔ እማኝ ነኝ። በፊት ላይ አዋራም ሆነ ጭቃ በነበረበት ሰዓት ቦርቀን ያደግንበት ቦታ ነበረ። አሁን ላይ ደግሞ አድገን ይህን ነገር ለመመስከር በክተናል። ያው እዚህ ቦታ እንደዚህ ከማረ በኋላ የተለያዩ ፕሮግራሞችን ለማዘጋጀት በክተናል። አሁን ላይ ደግሞ በብልጽግና ሳብ እንደዚህ ማራኪ ሆኖ ቀርቧል ማለት ነው። እንዲህም ከሆነ በኋላ ደግሞ ተጫዋቾች ከተለያዩ ቦታዎች በመምጣት እዚህ ሜዳ ላይ የተለያዩ የስፖርት አይነቶችን እያዘወተሩ ይገኛሉ። ያው ከእነዚህ መካከል ደግሞ አካል ጉዳተኞች፣ ሴቶች፣ ወጣቶች፣ ህጻናት እዚህ ሜዳ ላይ የተለያዩ የስፖርት አይነቶችን ያደርጋሉ ማለት ነው። እንደምታዩት እንግዲህ በፊት ላይ እንደዚህ አይነት ቦታ አልነበረም። አሁን ላይ ደግሞ ለተመልካች ምቹ ሆኖ፣ እንደዚህ ማራኪ ሆኖ ቀርቧል ማለት ነው። ዝናብም ሆነ ፀሐይ ለተመልካቾች የማይበገር እንዲሆን እንደዚህ መጠለያ ሆኖ ቀርቧል ማለት ነው። ያው ለዚህም ደግሞ እኔ እማኝ ነኝ። ሲናገር እንዲሆን እንደዚህ መጠለያ ሆኖ ቀርቧል ማለት ነው ያው ለዚህም ደግሞ እኔ ማኝ ነኝ። እዚህ ቦታ ላይ መታችሁ የተለያዩ ስፖርቶችን እንድታደርጉ ጋብዛችኋለሁ። አመሰግናለሁ። ብሩክ እባላለሁ። እዚህ የአዲስ ከተማ ክፍለ ከተማ ወረዳ 13 ነዋሪ ነኝ። በዚህ በወረዳችን ሰፋፊ የከተማ ግብርና ስራዎች ተሰርተዋል። የከተማ ግብርና አስፈላጊነት እንግዲህ በሀገራችን እንደ ኢትዮጵያ የህዝብ ቁጥር ከመቶ ሚሊዮን በላይ አልፏል። እሱ ይህንን መፍትሄ የሚሰጥ በትንሽዬ ቦታ ላይ ብዙ ስራዎችን እንደ መስራት ነው የሚቆጠረው። የከተማ ግብርና በአዲስ አበባ ከተማ ደረጃ ሲጀመር በሀይላንድ ላይ፣ በጠርሙስ ላይ፣ በወዳደቁ ፕላስቲኮች ላይ የተለያዩ አትክልቶችን በማልማት ለእለት ጉርስ የሚሆንና እንዲሁም ደግሞ ተመጣጣኝ ገቢ ላለን ሰዎች ትርፍ ያገኘንበት አንዱ ማሳያ ነው። የከተማ ግብርና ስንል እንግዲህ ባለን ቦታ ላይ የዶሮ ማርባት እንዲሁም ላሞች እንደዚሁ በማዘጋጀት ወተት ተዋጽኦ የእርጎ አይብ እንደዚህ እንደዚህ የማግኘት ስራዎች የተከናወኑበት ነው። በተጨማሪ ደግሞ አትክልት ላይ ስንሄድ የጎመን፣ ቃሪያ፣ ሽንኩርት፣ ነጭ ሽንኩርት እነዚህን የመሳሰሉትን በማልማት ለእለት ጉርሳችን የዋልንበት ሁኔታ አለ። በተለይ ደግሞ እኔ በአዲስ አበባ ደረጃ ተቋማትን በመጠቀም የስራ እድል ፈጠራ ተሰርቷል። ብዙ ወጣቶች፣ አረጋውያን፣ ሴቶች ወደ ስራ እድል እንዲገቡበት የተመቻቸ እድል ነው በራሱ። በፊት የከተማ ግብርና ሲባል ገና ግንዛቤው ሲፈጠር እንደ ፌዝ የታየበት ሀሳብ ነበር። አሁን ግን ግንዛቤዎች በማስፋት ተጽዕኖዎች በመፍጠር እነዚህን መስራት ተችሏል ማለት ነው። አሁን ቀጣይ የማሳያችሁ ደግሞ የላም እርባታ ያለንበት ሁኔታ እርጎ፣ የወተት ተዋጽኦ የሄድንበትን ርቀት ነው የማሳያችሁ። ሰባቶቹ አንዷ የሰባት ወር እርጉዝ ነች፣ አንዷ ወልዳለች። በዚህ ውስጥ እስከ በቀን የሚገኘውን የወተት ሌትርና አጠቃላይ ለምግብነት የሚውሉትን እንደዚሁም ደግሞ በኮንትራት ስራ ጀምረናል። በኮንትራት እየመጡ ወላጆች እየወሰዱ ለልጆቻቸው ያውላሉ ማለት እሱን አሳያቸዋለሁ

እንግዲህ እንደምታዋቸው አምስት ቀፎች እና ተጨማሪ ደግሞ በባህላዊ መንገድ በሬ የተለመዱት ሶስት አሉ። እነዚህ ንብ ማንም እንደሚቻል ና እዚሁ ለእለት እንዲሁም ላለው ወጪ መሸፈን እንደሚቻል ያሳየበት ሁኔታ ነው ያለው። አጠቃላይ ግን በከተማ ግብርና ስራዎች በሁሉም መስኮች በሚባሉ ክፍለ ሀገር በምናያቸው ለጉብኝትም ሄደን ለእንግድነትም ሄደን በምናያቸው እነሱን እዚህ ታሳቢ አረገ ስራዎች እየተሰራበት ያለ ነው። አንዱ ይህን ማለብ ነው። የከተማ ግብርና ስራ በፊት ሀሳቡ ገና ሲመጣ ምንም የሚጨበጥ የሚያዝ አይመስሉ ነበር። ብዙ በጽህፈት ቤቱም ተቋቁሞ ባለሙያዎች በየቤቱ እየዞሩ ግንዛቤ ሲሰጡ፣ በአንዳንድ ተቋማት ላይም እንደዚሁ የተለያዩ ሀሳብ ሲሰጡ እንደ ቀልድ ነበረ ሲፌዝበት የነበረ፣ ነገር ግን በብዙ ለውጦች በትንሽ ቦታ ብዙ ነገር መስራት እንደሚቻል ያየንበት፣ እንደዚሁም ለራሳችን ለእለት ጉርሳችንም ሰርተን ማቅረብ እንደምንችል ያየንበት ሁኔታ ነው የተፈጠረው። በዚህም ብዙ የስራ እድል ተፈጥሯል። እንደዚሁም ደግሞ ብዙ መተሳሰሮች ከአንዱ ወደ አንዱ፣ በአንዳንድ ቦታዎች ላይ የሚመጡ የነበሩ የዋጋ ግሽፈቶችንም መቀነስ የቻለበት ሁኔታ ነው ያሳየው አጠቃላይ፣ ግን ከለውጡ መንግስት በኋላ የመጣው በተለያዩ ዘርፎች ሰፊ ስራዎች መሰራታቸውን የሚያሳየን አንዱ የከተማ ግብርና ነው። ከተማ ግብርና ሲባል በዶሮ እርባታ እንደዚህ በምታወት በአትክልት እንዲሁም በተለያዩ እንቁላሉ የወተት ተዋጽኦችን ምናምን ማምረት የተቻለበት ሁኔታ ነው ያለው ማለት ነው። ስለዚህ እኔ እዚህ የለውጡ ትሩፋት አንዱ እማኝ ነኝ። በከተማ ግብርና ዙሪያ የተሰራው ስራ በስድስት አመት ውስጥ ፈቢቱ ከተዋቀረ ጀምሮ የተሰራው ስራ ሰፊ ነው። ይህን ይመስላል። አመሰግናለሁ። ስሜ መለስ አበራ እባላለሁ። እዚሁ ከአዲስ ከተማ ክፍለ ከተማ ወረዳ 13 ነዋሪ ነኝ። ዛሬ ለምስክርነት የመጣሁት ፓርቲያችን ብልጽግና በርካታ ሰው ተኮር ስራዎች ላይ እየሰራ ያለበት ሁኔታዎች አሉ። ከዚህም አንዱ የአቅመ ደካማ ቤቶችን የማደስና ሰዎች በተሻለ የቤት ውስጥ እንዲኖሩ የማድረግ ነው ና በተለይ በተለይ በፓርቲያችን ብልጽግና ከመጣ አንስቶ በሰው ተኮር ስራ በርካታ የደካማ እናቶች አባቶች፣ ቤት የታደሰበት ሰዎች እፎ ያሉበት ቤት የሌላቸው ቤት ያገኙበትና ና ትልቅ ለውጥ ያየንበት ነው። ዚህም ራሱ አንዱ ማሳያ ነው።

ፓርቲያችን ብልጽግና ከሴቶችና ህጻናት ወይ ደግሞ ከወጣቶች ጋር ተጠቃሚነት ከማድረግ አኳያ በርካታ ሼዶችን በመስጠት የስራ እድል እንዲያገኙና የስራ አጥነትን እየቀረፈ ያለበት ሁኔታዎች አለ። ይህ ደግሞ ፓርቲያችን ብልጽግና ከለውጡ በኋላ ከመጣ ጀምሮ በርካታ ስራዎችን እየሰራ ወጣቱ ተደራጅቶ እንዲሰራ ሼድ አልባ ወይ ደግሞ ሼድ ያላገኘውን ሼድ እንዲያገኝ በማድረግ እየሰራ ያለበት ሁኔታ ነው።

እነዚህ የምታያቸውን ህንጻዎች ገንብቶ በአምስት አምስት አደራጅቶ እነዚህ ሼዶች የሰጠበት ሁኔታዎች አለና፣ ይህ ደግሞ ማለት ነው አንዱ ተጠቃሚ በመሆኔ ለዚህ እማኝ ነኝ ማለት እችላለሁ። አመሰግናለሁ። ስሜያ ቻሜልሻ አበበ ይባላል። የአዲስ ከተማ ክፍለ ከተማ ወረዳ 13 ነዋሪ ነኝ። የአረንጓዴ አሻራ የአረንጓዴ አሻራ ላለፉት ሰባት አመታት ላለፉት ሰባት አመታት ስናካሄድ ነበረ ይህ ችግኞች በፊት እየተገዛ ነበረ፣ አረንጓዴ አሻራ የምናሳርፈው። በቀጣይ አምስት አመታት ግን ችግኞችን በራሳችን እያፈላን የችግኝ አሻራ በምናስቀምጥበት ጊዜ እንዲህ ተዘጋጅተው ይቀመጡና ራሳችን ወስደን ነው አሻራችን የምናሳርፈው። ይህም ለሰባት አመታት ያለምንም አቋራጥ አረንጓዴ አሻራ ስናሳርፍ ነበረ። መንግስታችን ትልቅ ነገር የሰራው ደግሞ አሁን ይሄ እንደ ተምሳሌት ብንመለከት የችግኝ ማፍያ ጣቢያ ነው። ይህ የችግኝ ማፍያ ጣቢያ በመመስረቱ ለብዙ ወጣቶች የስራ እድልን ፈጥሯል። በመቀጠል ደግሞ አረንጓዴ አሻራ ለምዕራባውያን ትልቅ ተምሳሌት የሆነንና ለአፍሪካ ደግሞ ምሳሌ የሆነን አገሮች አገር ሆነናል። ይህም የሆነው በመንግስታችን በብልጽግና ሀሳብ አመንጭነት ነው። በመቀጠልም ይህንን ትልቅ ሀሳብ ለቀጣይ ትውልዶች የምናስተላልፍና የምናስረክብ ይሆናል። አረንጓዴ አሻራ የአየር ብክለትን እጅግ በጣም በብዙ የቀነስንበት ነው። አረንጓዴ አሻራ በጣም ከተማችንን በላቀ ከፍታ ላይ ያስቀመጠ እጅግ በጣም የተዋበች ከተማ ለጎረቤት ሀገራት ሁሉ ተመራጭ እንድትሆን ያደረጋት ከተማ አርጓታል። እንዲሁም አረንጓዴ አሻራውን ችግኞችን፣ ለጎረቤት ሀገራት እኛም የእኛን ተምሳሌት እየተከተሉ እነሱም አረንጓዴ አሻራ በማሳረፍ ላይ ይገኛሉ። ይህ የሆነው በብልጽግና መንግስት ነው ማለት ነው። አረንጓዴ አሻራ እያሳረፍን እንገኛለን ማለት ነው። አመሰግናለሁ።